ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻውን ልድረሳችሁ እያልን የሰኔ አራት ቀን 2017 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የብልጽግና ሰራዊት በየቀኑ ከካምፕ እየወጣ ፋኖን መቀላቀሉን ቀጥለዋል። የምስራቅ እዝ ሰራዊት አባላት ከነ ሙሉ ትጥቃቸው የአማራ ፋኖ በጎጃም አንደኛ ክፍለ ጦርን ተቀላቅለዋል። ወታደራዊ ዲሲፕሊናችሁን ካሳደጋችሁ ሁሉም የሰራዊቱ አባላት ፋኖን መቀላቀል ይፈልጋል ሲሉ ተናግረዋል። ዝርዝሩን እናስደምጣችኋለን። ጎንደር ከተማ ዙሪያ በፋኖ ታላቅ ድል የታጀበ የጨበጣ ውጊያ ተካሂዶባቸዋል። የፋኖን የመፈጸም አቅምና የዓላማ ጽናትን ያስመሰከሩት የጎንደር ዙሪያ ተጋድሎች ምን መልክ አላቸው የሚለውን የፋኖ መሪው ከሰጠው ማብራሪያ ላይ ትሰሙታላችሁ። በባህር ዳር እየሆነ ያለው ምንድን ነው? ከቀን ወደ ቀን እየተባባሰ የመጣው የባህር ዳር ሁኔታ በመጪዎቹ ቀናት የበለጠ አስከፊ ክስተቶች ሊፈጠሩ እንደሚችሉ ነዋሪዎች ስጋታቸውን ገልጸዋል። የፊታችን ሰኔ መጨረሻ የሚካሄደው ያረጋ ከበደ ካቢኔ ጥብቅ ስብሰባስ ምን አጀንዳዎችን ሊያነሳስቧል? የነዋሪዎቹ ስጋትስ ምንድን ነው? ከዝንጀሮ ፈንጣጣ የባሰ የሚያሰጉን እነሱ ናቸው የተባሉት አካላትስ የትኞቹ ናቸው? በዝርዝር የምናስደምጣችሁ የዕለቱ መረጃችን ነው። የብልጽግናው ሊቀመንበር ለብስጭት የዳረጋቸው የነጋዴው ጥያቄዎች ነበሩ። ለመሆኑ የብልጽግናው ሊቀመንበር በእነዚህ ጥያቄዎች ለምን ተበሳጩ? ያበሳጯቸው ጥያቄዎችስ የትኞቹ ናቸው? ከዚህ በፊት አቶ መለስ ለእነዚህ ጥያቄዎች የሰጧቸው ምላሾች ምን ይመስሉ ነበር? የሰዓቱ ዜናችን በዝርዝር ያስደምጣችኋል። ሰዓቱን ጠብቆ ይቀርባል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን ያሰናዳ ነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። ድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የአማራ ፋኖ በጎጃም የብልጽግናውን ሰራዊት ማስከዳቱን ቀጥሏል። ባለፉት ሁለት ሳምንታት ብቻ በድምሮ ከ100 በላይ የብልጽግናውን ሰራዊትና የባህር ዳር አድማ ብተና ያስከዳው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ትናንት ደግሞ ተጨማሪ የብልጽግና ሰራዊት ማስከዳቱን አስታውቋል። የክፍለ ጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ ለጣና ቴሌቪዥን ባደረሰው መግለጫ እንዳስታወቀው በብልጽግናው ሰራዊት ምስራቅ እዝ 302ኛ ኮር 76ኛ ክፍለ ጦር አንደኛ ሬጅመንት አባላት የነበሩ ሙሉ ትጥቃቸውንና ከፍተኛ ቁጥር ያለው ተተኳሽ እንደያዙ ፋኖን መቀላቀላቸውን አስታውቋል። ከመከላከያ አባላቱ በተጨማሪም ሶስት የባድን አድማ ብተና አባላትም ፋኖን መቀላቀላቸውን ፋኖ ሀብታሙ ጨምሮ ገልጿል። የብልጽግናውን ሰራዊት በውጊያ ቦታ በሰብአዊ አቅም ማዳከም፣ ሰራዊቱን በማስገዳት ኃይሉን ማመናመንና በፖለቲካም ከህዝብ በመነጠል የአማራን የሉና ትግል በድል ማጠናቀቅ እንደሚገባ የገለጸው የአንደኛ ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ሀብታሙ የሱፍ የብልጽግናውን ሰራዊት በማስገዳት የሚደረገው ስራ ተጠናክሮ መቀጠሉን ተናግሯል። ከብልጽግናው ካምፕ ከርተው ወደ ፋኖ የሚቀላቀሉትን የተሃድሶ ስልጠና እየሰጡ ትግሉን እንዲቀላቀሉ እየተደረገ ሲሆን ትግል መታገል አንፈልግም የሚሉትን ደግሞ ተገቢውን እንክብካቤ በመስጠት ወደ ትውልድ ቀያቸው እንደሚልኩ ፋኖ ሀብታሙ ገልጿል። ይህ ስራችን ደግሞ በመከላከያም ሆነ በአድማ ብተናውና በሚልሻ ውስጥ ያሉ ወንድሞች እምነት እንዲያድርባቸውና የብልጽግና ነኩ ዓላማ እንዲቃወሙ አድርጓቸዋል። ተገደው ለሚዋጉት ወንድሞች ከካምፕ ቢወጡ ፋኖ እንደሚቀበላቸውና ተገቢውን እንክብካቤ እንደሚያደርግላቸው ስለሚተማመኑ የፋኖን አቅም የሚያጠናክር ተግባር ሆኖልናል ሲል የብልጽግናውን ሰራዊት የማስገዳት ስራቸውን በስኬታማነቱ ገልጾታል። ብልጽግናን ከርተው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነብርጌድን የተቀላቀሉት የብልጽግና ሰራዊት አባላት በበኩላቸው ከእኛ በፊት የተቀበላችኋቸውን ወንድሞቻችንን የያዛችሁበት መንገድ ለእኛ መተማመኛ ሆኖና የመጣ ነው። አለቆቻችን ከሚነግሩን በተቃራኒ መሆናችሁን ድርጊታችሁ ያረጋግጠልናል። በሚዲያ ስላየናችሁ ብቻ ሳይሆን ወንድሞቻችን ደውለው እውነታውን ስለነገሩንም ጭምር ነው። ከዚህ በኋላ ገና ብዙ የሰራዊቱ አባላት ወደ እናንተ ይመጣል፣ ብለዋል። ይህ አሰራር በሌሎችም እዞችና ክፍለ ጦሮች እንዲተገበር ጥሪ ያቀረቡት ፋኖን የተቀላቀሉት የቀድሞዎቹ የብልጽግና ሰራዊት አባላት ሰራዊቱ በጣም ፈተና በዝቶበታል፣ በየትኛውም አጋጣሚ ከካምፕ መውጣት የሚፈልግ ስለሆነ ምሬት ለአንገላታው ሰራዊት ፋኖ ማረፊያ መሆን የሚችል ከሆነ ብልጽግናን ወታደር አልባ ማድረግ ይቻላል ሲሉ እውነታውን ተናግረዋል። የብልጽግናው ወታደር አዛዦችና የባዴን ከፍተኛ ባለስልጣናት ጽንፈኛው እየተበተነ ነው፣ እጁን እየሰጠ ነው በማለት የሚዲያ ፕሮፓጋንዳ ቢሰሩም መሬት ላይ ያለው እውነታ ግን በተቃራኒው መሆኑ እየታየ ነው። ወደ ተከታዩ መረጃችን አለፍን። በጎንደር የጨበጣ ውጊያ ተደረገም። በጎንደር አቅራቢያ ከብልጽግና ሰራዊት ጋር የሚደረጉ ውጊያዎች ተጠናክረው መቀጠላቸው ታውቋል። የብልጽግናው ሰራዊት ከመናገሻ ጎንደር አቅራቢያ ያሉ ቦታዎችን ለማጽዳት ያለ መውጊያ ቢከፍትም በሁለቱ የፋኖ አደረጃጀቶች በጥምረት በተደረገ ውጊያ ሊከሽፍበት መቻሉን የፋኖ አመራሩ ተናግሯል። ለጣና ቴሌቪዥን የውጊያ ውሎም ማብራሪያ የሰጠው የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ከፍተኛ አመራሩ አርበኛ ዘመነ ምረት ብልጽግና ጎንደር ከተማ ይገቡብኛል ብሎ በመስጋት ከተማዋን ለመከላከል በወገራ በኩል በአይባ መስመር ከጎንደር ከተማ በፈንጠር በዳዋ ዳሞት በነሙር መስመር ከጸዳ በማጫ ከማክሰኝት ደጎላ ከደጎላ በደንቀዝ አድርጎ በመግባት አንቦ በር ቡርዋክስ ዳዋ ዳሞትን ለማጽዳት ከፍተኛ ቁጥር ያለው ሰራዊት አስገብቶ ውጊያ ሲያደርግ አምሽቷል። የብልጽግናው ሰራዊት መገጭ ግድብ ላይ በመሆን ዙ ሃያ ሶስት የተኩስ አምሽቷል ብሏል። አርበኛ ዘመነ ምረት አክለውም ዳዋ ዳሞት፣ ፈንጠር፣ አምቦ በር እንዳይጠጣሽ ላይ እና ሌሎች ለጎንደር የቀረቡ ቀበሌዎች ላይ እስከ ምሽቱ አራት ሰዓት በተደረገ ከፍተኛ የጨበጣ ውጊያ በብልጽግናው ጦር ላይ ሰዋዊና ቁሳዊ ውድመት ያስከተለ ድል ተመዝግቧል ሲል ገልጿል። አርበኛ ዘመነ ምረት የፋኖ የቅንጅት ውጊያ የብልጽግናውን ሰራዊት ከይዞታዎቹ አባረው ወደ ጎንደር ከተማ አስገብተውታል ያለ ሲሆን ውጊያው ከ9 ሰዓት እስከ አራት ሰዓት ድረስ የተካሄደ ነበረ ብሏል። በውጊያውም የአማራ ፋኖ ጎንደር ጠቅላይ ግዛት ሕዝብ አጼዎቹ ክፍለ ጦርና የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦር ተሳታፊ እንደነበሩ የገለጸው አርበኛው በፋኖ ጥምር ተጋድሎ የአማራን ሕዝብ ክብር የሚመጥን ድል መቀዳጀታቸውን ገልጿል። ከጎንደር በፈንጠር በጎንደር በዳጓ ዳሞት በመቦር መስመር፣ ከጠዳ በማጫ መስመር፣ እንዲሁም ደግሞ ከማክሰኝት ደጎላ መስመር እንዲሁም በደጎማ ሳይድ ደግሞ ከደጎማ ተነስቶ በደንቀዝ አድርጎ አጠቃላይ እነዚህ አንቦበር ቀበሌ፣ ደጎላ ቀበሌን፣ ብርቧክስን ቀበሌን እንዲሁም ዳጓዳ ሞትን፣ ፈንጠርን፣ አካባቢውን ጎንደር አካባቢ ቅርበት ያሏቸው ማጫ ቀበሌን ለማጽዳት ከፍተኛ ኃይል ቁጥር ያለው አስገብቶ በዚህ አቅጣጫ እንግዲህ ተነስቶ በተለያየ ቦታ ላይም ሆኖ ከማክሰኝትም ከጠዳም ከመገጭ ግድብ ላይ ሆኖ እንዲሁም ከተለያዩ ቦታዎች ደግሞ ሞርተርና ዙ ሲተኩስ ነው የዋለው። በተለያየ አቅጣጫ ዙ አስገብቶ ወደ አራት ዙ አስገብቶ ነው የዋለው። በዚያ አቅጣጫ ሲተኩስ ነው የዋለው። እዛ መጨረሻ ላይ ዘጠኝ ሰዓት አካባቢ ላይ አምቦበርና ዳዋዳ ሞት ላይ ከፍተኛ ውጊያ ነው የዋለው። በተለይ ዳዋዳ ሞት ፈንጠር ላይ የጎንደር ቅርብ ከሆኑ ቦታዎች ላይ እንዲሁም ደግሞ አምቦበር ላይ አንዳይጠጣሽ አይ ጣጣሽ የሚባለውን ላይ ገጠሙት ፋኖዎቹ በዚያ ከፍተኛ ውጊያ የተዋለው እስከ እስከሚሸቱ አራት ሰዓት ድረስ እስከሚሸቱ አራት ሰዓት ድረስ የጨበጣ ውጊያ ነበር። ከፍተኛ የቦምብ ውርወራ ተቀራርበው ቦምብ ሲጎራጎሩ የነበሩት አብዛኛው መከላከያ ሰራዊትን አባረረው ወደ ጠዳም እንዲሁም ወደ ጎንደር እንዲገባ አድርገውታል። እስከ ከዘጠኝ ሰዓት እስከ አራት ሰዓት ነው የነበረው። በዚህ አካል ላይ የጎንደር የበጋሽ ሾው ተሳትፏል። ከአጼዎች ክሮጦር ደግሞ የዋሴ ብርጌድ እና የመላኩ ደስታ ብርጌድ ተሳትፈውበታል። እንግዲህ በተቀናጀ ሁኔታ ነው ውጊ የዋለው የሄደውን አካል እንደገና አባረው ወደ ጠዳ እንዲመለስ። አምቦበር ከተማ ላይ ብዙ ኃይል ተቀምጦ ነበር። ማታ እስከ አራት ሰዓት ውጊያ አድርገው አምቦበርን አስለቅቀው እንደ ጠዳ እንዲገባ አድርገውታል። ምን ያህል ጉዳት እንደደረሰ ጨለማ ስለነበር የጨበጣ ውጊያ ነው። ጉዳት አለ በእርግጠኝነት ከፍተኛ ውጊያ ነው የዋለው እንግዲህ ያለውን ውጤት ምን ያህል ጉዳት እንደደረሰ በአምቡላንስ ያምላንስ እንደነበር መረጃዎች ደርሰውኛል። መከላከያ በፋኖ እስከ ምሸቱ ድረስ ምንም የደረሰ ጉዳት የለም ግን በአምቦበር ላይ አይዶኖ ጨበጣ ውጊያ የቦምብ ውርወራ ስለነበር የደረሰውን ጉዳት እንግዲህ ፋኖች ላይ መረጃ አገኛለሁ ብዬ ገምታለሁ። ግን ጨበጣ ውጊያ ስለነበር በጥራት ላይ ከፍተኛ ውጊያ ሆኖ ቦታውን መሽጉን ዲሽቀውን እየነቀለ ነው የፍረጠጠ ወደ ጎንደር የገባ ዞሮ መረጃዎቻችን እንደቀጠሉ ናቸው። በባህር ዳር የተፈጠረው ምንድን ነው? የአማራ ክልል ዋና ከተማና የባድን ቁጥር አንድ ሰው ተመስገን ጥሩነህ የፈለጉትን ሁሉ የሚያስፈጽሙላቸውን ሰዎች የሚሾሙባት ባህር ዳር ከተማ ከመቼውም ጊዜ በላይ ውጥረት ነግሶባታል። አቶ ተመስገን ጥሩነህ በቅርቡ ከ60 ሚሊዮን ብር በላይ ዋጋ ያለውን የስፖርት መሰረተ ልማት አውድመው የእግር ኳስ ጨዋታ በመጫወት ባህር ዳርን ከእግር እስከ ራሱ አየናት ሲሉ መናገራቸው ይታወሳል። እሳቸው አዲስ አበባ ሲገቡ በባህር ዳር ቆይታቸው በከተማ ፖለቲካ ላይ ቀብረውት የመጡት ቦምብ መኖሩን ምንጮቻችን ገልጸዋል። አስቀድሞም ቢሆን ከተማዋን የብአዴን አውራጃዊ ፍላጎት ፍክክር ማስፈጸሚያ ያደረጓት ስትሆን ዶክተር ይልቃል ከፋለ የብልጽግና ሰራዊት ወደ ክልሉ እንዲገባ በደብዳቤ ከጠየቁበት ጊዜ ጀምሮ ደግሞ ከተማዋ የለየለት የወንብድና መናገሻ ሆናለች ሲሉ የከተማዋ ነዋሪዎች ይናገራሉ። የአቶ ተመስገንን አዲስ አበባ መግባት ተከትሎ ባህር ዳር ከተማ ላይ ውስጥ ውስጡን ሲብላላ የነበረው ውጥረት ሊፈነዳ ጫፍ የደረሰ ይመስላል ሲሉ የጣና ቴሌቪዥን ምንጭ ተናግረዋል። እንደ ምንጫችን መረጃ ተቧድኖ መሬት የዘረፈ እና የክልል ቢሮ ኃላፊነት ምደባ አድላዊነት በካድሬው ዘንድ ከፍተኛ ቅራኔን በመፍጠሩ እርስ በርሳቸው እየተጠባበቁ መሆኑን ምንጫችን አስታውቀዋል። በአማራ ክልል ቁጥር አንድ የስልጣን ሹመት ላይ ያሉት አቶ አረጋ ከበደ የሚመሩት ካቢኔ እያንዳንዱ ባለስልጣን ፍላጎቱን የሚያስፈጽምለት የራሱ የፋኖ መሪ ያለው ሲሉ ምንጫችን ይናገራሉ። በዚህ የተነሳም ትነኩኝና ቤተሰቦቻችሁን የማስጨረሳችሁ የሚሉ የባዲን ከፍተኛ ባለስልጣናት መኖራቸውን የሚናገሩት ምንጮቻችን የፊታችን ሰኔ መጨረሻዎቹ ሳምንታት በሚካሄደው ጉባኤ የሚሰናበቱ መኖራቸውም ታውቋል። ይህን ተከትሎም ተሰናባች እንሆናለን ብለው ቀድሞ የገመቱ ባለስልጣናትና የሴራውን ፖለቲካ የቼዙን ንግስት በልቻለው የሚለው ኃይል እርስ በርሱ መፋጠጡን ምንጮቻችን ገልጸዋል። በዚህ የተነሳም ባለፉት ሶስት ዓመታት በተከታታይ ሲደረግ እንደቆየው አካባቢን መሰረት ያደረገ ግለሰቦችን መርጦ ማጥቃትና ተቋማት ላይም ጉዳት ማድረስ በካቢኔት ዘጋጀ ስሌት መሆኑን ከምንጮቻችን መረጃ ለማረጋገጥ ችለናል። በአፍሪካ በገዳይነታቸው ከቀዳሚዎቹ መካከል አንዱ የሆነው የዝንጀሮ ፈንጣጣ ባህር ዳር መግባቱ የተረጋገጠ ቢሆንም የከተማው ሕዝብ ግን የዝንጀሮ ፈንጣጣ በላይ የእኛ ስጋት በአዲን ነው ሲሉ ይናገራሉ። የዝንጀሮ ፈንጣጣ በላይ የሕዝብ ስጋት የሆነው የአቶ ተመስገን ጥሩነህና የአቶ አረጋ ከበደ ስብስብ በቀጣዮቹ ቀናት ባህር ዳር ላይ ተጨባጭ የሕዝብ ስጋት የሆኑ የተለመዱ የሸፍጥና የሴራ ስራቸው ስጋ ለብሰው የሚገለጡባቸውን እቅዶቻቸውን ሊፈጽሙ እንደሆነ ከጣና ቴሌቪዥን የደህንነት ምንጮች የደረሰው መረጃ ያረጋግጣል። ከ2011 ዓ.ም ጀምሮ በባህር ዳር ከተማ በመዝናኛ ቦታዎችና በመኖሪያ ቤቶች ላይ ሳይቀር የቦምብ ጥቃት በተደጋጋሚ ሲፈጸም መቆየቱ ይታወቃል። የናረጋ ከበደና ተመስገን ጥሩነ ቡድን በቀጣዮቹ ቀናትም ይህንኑ ጸረ ህዝብና የአማራን ስነ ልቦና የማይወክል ነውር ለመፈጸም ስምሪት የሰጣቸው ወጣቶች መኖራቸውን የገለጹት ምንጮቻችን በተለይም የፋኖ ትግል ውጤታማ በሚሆንበት በዚህ የክረምቱ ወቅት አጀንዳ ለማስቀየር ይህንን መንገድ ሊጠቀሙ እንደሚችል ምንጮቻችን ተጨባጭ ስጋታቸውን በመግለጽ የጥንቃቄ መልእክት አስተላልፈዋል። በባህር ዳር ከተማ በአዲን ድጋፍ የሚሰጣቸው መርጦ ማጥቃትና ማሸማቀቅ ተደጋጋሚ ድርጊቶች በነዋሪው ላይ ያደረሱትን ስጋት መዘገባችን ይታወሳል። አንዳንድ የፋኖ መሪዎች በሚሰጡት ትዕዛዝ አንዳንድ ባለሀብቶች በትውልድ ቀያቸው እየተለዩ እንደሚጠቁና ይህንም በእቅድ እየተፈጸመ መሆኑን በማስረጃ የተረጋገጠ ዘገባ መስራታችን ይታወሳል። በመጨረሻም የብልጽግናው ሊቀመንበር ያበሳጩት የነጋዴው ጥያቄዎች። የብልጽግናው ሊቀመንበር ከነጋዴዎች ጋር ባደረጉ ስብሰባ ላይ አንድ የንግዱ ማህበረሰብ ተወካይ ያቀረቧቸው ጥያቄዎች አበሳጭተዋቸዋል። በሁሉም መድረኮችና ውይይቶቻቸውም ሆነ ስብሰባዎችና የፓርላማ ጥያቄዎች ላይ ውዳሴን ብቻ የሚወዱት የብልጽግናው ሊቀመንበር ትናንት እሳቸውን የሚያበሳጭ አንድ ቀለል ያለ ጥያቄ ከነጋዴው ተወካይ ቀርቦላቸው ነበር። የብልጽግናው ሊቀመንበር ያበሳጯቸው ጥያቄዎች ደግሞ በህወቱ ሊቀመንበር ዘመንም ከንግዱ ማህበረሰብ በተደጋጋሚ የሚጠየቁ የነበሩና አቶ መለስም በቀላሉ ያልፏቸው የነበሩት ጥያቄዎች ነበሩ። የንግዱ ማህበረሰብ ተወካዮች ተብለው የተሰበሰቡትና በከፍተኛ ጥንቃቄ የተመረጡ ጥያቄዎች ብቻ እንዲጠየቁ በተደረገበት፣ ከዚህም ባለፈ ደግሞ ጥያቄዎቹ ከፍተኛ አርቶ ተሰርቶላቸው ለህዝብ የቀረቡ ናቸው። በዚህ ሁሉ መሃል ሾልካ ያለፈችዋ የአንድ ግለሰብ ጥያቄ ግን ለብልጽግናው ሊቀመንበር ከብዶ ተገኘም። ከኢንዱስትሪው ዘርፍ እንደተወከሉ የተናገሩት አንድ የንግዱ ዘርፍ ተወካይ ያቀረቧቸው ጥያቄዎች የኢንዱስትሪው ዘርፍ ትኩረት አልተሰጠውም፣ አገራችን የብሔርና የሃይማኖት ባንክ ስትከፍት ለአምራቹ ዘርፍ አገልግሎት የሚሰጥ የኢንዱስትሪ ባንክ እንዲኖራት አልተደረገም፣ እንደ ሆቴሎችና ሎጂዎች ለአምራቾችም ሸዶች ለምን አልተስፋፉም? የመብራት መቆራረጥ ለአምራቹ አይል እጅግ ፈታኝ ሆኖበታል፣ የሚሉት ነበሩ። እነዚህ ጥያቄዎች በየትኛውም ጊዜያት ለመሪዎች የሚቀርቡ መሠረታዊ ጥያቄዎች ናቸው። ዘርፉ የሚይዘው የሰው ኃይል ብዛት ለአገር የሚያመጣው ኢኮኖሚያዊና የራስ በቅ አቅም ግንባታ የማኅበራዊ ኢኮኖሚ ስነ ልቦና ግንባታና ለመንግሥትም የሚያስገባው የግብር ገቢ ሲታሰብ ከነጋዴ የቀረቡ ጥያቄዎች መሠረታዊ ናቸው። ሆኖም የብልጽግናው ሊቀመንበር ለእነዚህ ጥያቄዎች ትክክለኛ መልስና የፖለቲካ ምላሽ ሰጥተው ማለፍ ሲችሉ በብስጭት ነበር ምላሽ የሰጡት። የብልጽግናው ሊቀመንበር በጥያቄዎቹ የተበሳጩት የትኩረት አቅጣጫው ቅደም ተከተል የሌለውና ብልጭልጭ ላይ ትኩረት ያደርጋሉ ለማለት የተፈለገ ጥያቄ አድርገው ስለቆጠሩት ይመስላል። የኢትዮጵያ ኢኮኖሚ በብልጽግናው የስልጣን ዘመን በብርሃን ፍጥነት ወደታች እየተንደረደረ መሆኑን ለብልጽግናው ሊቀመንበር የተሰወረ አይደለም። ሆኖም እዚህ ያለው ነጋዴ በሙሉ ባለፉት ስድስት ዓመታት ቢያንስ ሀብቱ እጥፍ ያልጨምረ የለም እናንተ ግን ያገኛችሁትን ተቀብላችሁ ተመስገን ከማለት ይልቅ የጎደሉትን ትንንሽ ነገሮች ብቻ ነው የምትጠይቁት ሲሉ ምላሽ በመስጠት አወድሱኝ እንጃ ትጠይቁኝ ሲሉ በምልክት ገልጸዋል። መብራት መቆራረጡ ይስተካከል፣ የባንክ ሲስተሙና የማምረቻ ቦታ ግንባታ ትኩረት ይሰጠው ብሎ መጠየቅ ትንንሽ ጉዳዮች ተብለው በብልጽግናው ሊቀመንበር ይገለጻሉ። በአንጻሩ ከምርታቸው ረብ ያለው ውጤት የማያስገኙት የሎጆች ግንባታና የፓርክ ማስዋብ ስራ ደግሞ የአገር ገጽታ ግንባታና ለትውልድ ተሻጋሪ ራእይ ተብሎ ከፍተኛ አድናቆት የሚሰጠው ልዩ ተግባር ነው። መብራት ኃይል ቆጣሪ ለማስገባት ስንጠይቀው ፈጥኖ ምላሽ ይሰጠናል። ችግሩ ግን መብራቱ የት እንዳለ አይታወቅም። በዚህ ሁኔታ ማምረትም ሆነ ማትረፍና በቂ ግብር መክፈል አንችልም ለስራ አጥ ወገናችንም የስራ እድል መፍጠር አንችልም የሚለው ጥያቄ ለብልጽግናው ሊቀመንበር የሚሰጠው ትርጉም እኛ አምርተን ሳንጠግብ ለምን ለጎረቤት ሀገር ትሸጣላችሁ? ተብዬ ተጠየቅኩ የሚል ነው። በተለይም የመብራት አቅርቦት ለመቆራረጡ የብልጽግናው አገዛዝ የሚከተለው የኢኮኖሚ ፖሊሲና የሀብት አባካኝነት ተጠያቂ ሲሆን፣ ለአምራቹ ዘርፍ ትኩረት ሳይሰጥ ትርጉም አልባና ስንቀፈጅ የሆኑት የብልጽግናው ሊቀመንበር የሆቴሎች ግንባታ ፕሮጀክቶች ደግሞ ለአገሪቱ ኢኮኖሚ የቁልቁለት ጉዞ ዋናዎቹ ተጠያቂዎቹ ናቸው። እነዚህ ሀሳቦች በምሁራኑና በፖለቲካል ኢኮኖሚ ተንታኞች ዘንድ በተደጋጋሚ የሚጠየቁ በመሆናቸው ነው ትናንት የብልጽግነው ሊቀመንበር በእነዚህ ጥያቄዎች የተበሳጩት። በነገራችን ላይ የብልጽግነው ሊቀመንበር በርካታ ቢሊየን ብር ወጪ አድርገው የገነቡትና ከህዋት ባለሥልጣናት ጋር የጓዳውል የተፈራረሙበት ሃላላ ኬላ ሪዞርት የሰራተኛ ደሞዝ መክፈል አቅቶ ሠራተኞቹ መቸገራቸው ታውቋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች፣ ለሰዓቱ የተዘጋጀው ዜናችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።